እኔ የምለው ማለት ነው ትላንትና የሩታን ቪዲዮ ትናንትና ኔትወርክ እምቢ ብሎኝ እኔ ዛሬ ነው አየሁት። አስተያየት አልሰጠውም እና ቆይ እናንተ አቤልና ብሩክ በቃ እናንተ ናችሁ እንደ የአብርሃም ሕይወት የእናንተ ብቻ የአብርሃም ሕይወት የምትመሩ እናንተ ናችሁ እንደ አረበጌታ አረበጌታ ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች ሰብስክራይብ ያድርጉ። ትናንትና ተለቀቀ ሩታ ቻናል ላይ የተለቀቀ ቪዲዮ እኔ ዛሬ ነው አየሁት። ሩታ ልክ ልካቸው ነው ነገር የኔ ጀግና የኔ አነጋገረ እንትን ምንድን ነው? በእውነት እንደ አንጂ አስር ራሱ ብትወልጅናቱ ማለት ነው እንትን አይጸጽፋትም ማለት ነው። እግዚአብሔርን አነጋገር የምትችል ማለት ነው። አብርሃም እኮ እንደና እንደ አንቺ ቀጥ ያለ መልስ ብሰጥ ኑሮ ህይወቱ እንደዚህ ማንም ገብቶ አይመራም? እኔ የምለው እናንተ ታምባሞች ማለት ነው። አብርሃም እና እንትን ብሩክ እና አቤል ማለት ነው። እናንተ ናችሁ እንደ የአብርሃም ህይወት የምትኖሩ። እሱ አፍ የለውም። እሱ በፕላስቲክ ታሽጓል በግልጽ እሱ መናገር አይችልም ማለት በትራንስሌት ነው፣ እንደ በአስተርጓሚ እንዶ እንዲ ያገባት እሷን ማለት ሌላ ሰው ውክልና ውክልና እንድናገራት ምናምን እንድናገራለት ማለት ነው። ከእሷ ጋር መነጋገር አይችልም በውክልና ነው ያገባት። እናንተ ምን ቤት ናችሁ? ምን ቤት ናችሁ? እና እናንተ ለሱ እንትን የምትቆሙ ማለት ነው እናንተ ለአብርሃም ቦታው ናችሁ። ሁሉንም ነገር በቃ ቀድማችሁ እርሜላ ራሷን ልታጠብ። ኦኬ፣ አብርሃም ከሩታ ጋር መኖር ካይፈለገ በግልጽ ጠናግሮ በቃ ከእርሜላ ጋር አይሆንም። እንደ ለምንድን ነው ለምንድን ነው እንትን አንጂ ካላስተካከል በአብርሃም በአንቺ ምክንያት እንትን የሚለው ነው። ከውጭ ሊወጣ ነው ይሄ ማለት በወጣ ምርጫ ውስጥ ማለት ነው እንዴ ህይወቱን ማስተካከል ካልፈለገ አልፈለገም ነው አንድ ሰው ማለት ነው። እራሱ መናገር ሄዶ ደግሞ ካልፈለገ በቃ ራሱ አይችልም መናገር። በቃ ከአንቺ ጋር ህይወቱ አልፈልግም ከሌላ ሰው ህይወቱን ልጀምር ነው እንዳይጸጽ ተሽነገ ምናምን ብሎ እሱ መናገር አይችልም። እናንተ በትራንስሌት ነው እንደምትናገሩት እናንተ ነው እንደ የእሱ ጠበቃ ማለት ሰው አያስብም እንዴ በጭራሽ። እግዚአብሔር ልክ ልካቸው ነው ነገራችሁ። እናንተ ህይወት የላችሁን በጭራሽ። ሲስፈልጉ ደግሞ ቱ አብርሃም ነው ለእናንተ እንደዚህ ህይወቱን እንዲፈነጭለት አደረገ ማለት እሱ ከአባትና እናት ስር ሆኖ አድጎ እንዴት የራሱ ልጅ ማለት ነው አለ አባትን ያለ አባት የሚያድግ የሚያደርግ ማለት ነው እንዴት በእውነት እንዴት ማለት አባትነት እንዴት እያጓጓኝ ነው ምናምን ብሎ ለሚዲያ ነው የሚዋሾ ማለት ነው እንዴት? አይጓቅም በቃ ሁሉም ነገር ሰው እኮ በቃ ፈጣሪ የሆነ ነገር ሰጥቶኛል፣ በቃ በረከት ሰጥቶኛል፣ እዚህ ብድር በብር የማይገኝ በረከት ሰጥቶኛል ብሎ እንዴት ተቀብሎ ራሱን ማስተካከል፣ ቤቱን ማስተካከል ምናምን አይችሉም። እናንተን ጥረርቅ አድርጎ ከህይወቱ ቢያስወጣ እኮ አብርሃም ህይወቱ ደህና ነው የሚሆኑ። ይሄ በውክልና እናንተ የመታችሁ ተናግራችኋል በቃ እናንተ ነው የምታውቁ ምናምን አለች። እሷ ራሱ ማለት ነው እሱ ሳያውቅ እሱ ልኮቹ ይሆናል። እሷ እኮ ብልጥ ነች። እሷ ማታለል አትችሉም። እግዚአብሔርን አብርሃምን አታልሉ እንጂ እሷ ማታለል አትችሉም። እሷ ብልጥ ነች። በእውነት ቀይ መስመርም አለኝ አለች። እውነታውን ቀይ መስመር እንደ ወንድ እኮ ከዚህ በፊትም እንደ ወንድ እኮ ከልክላ የምትኖር እሱ ሳይሆን እሷ እኮ ነች። ኧረ ምን ጉድ ነው! ምን ጉድ ነው! ምን ጉድ ነው! ምን ጉድ ነው! ምን ተማ እንዴ! ካታም ከዮ ከየር ሜላጋ ከአገር ልወጣ ነው። ይውጣ። እሷ ምን ታርግ? መጀመራ መውጣት ይቅድ እዞ በቃ ከየር ሜላጋ መውጣት። ከአገር ወጥቶ እሷ ጋር ማኖር ካሰበ ሩታን እስቲ እትተኛበት። አሁንም እንዳታረፍ ነው በቃ። የእሷን ደስታ እኮ በጭራሽ አትፈልጉም ማለት ነው። ጭራሽ ቤቱ ድረስ ወልዳ በሳምንቱ ሌላ ሪኢስ እሷ ላይ ያመጣችሁ በቃ ተኛት አልቻለችም እኮ አንድ ሳምንት እኮ ጎል ገና አንድ ሳምንት እኮ ኑ ልዩ ከተወለደ ራሱ ከወለደች ራሱ ማስተኛት ራሱ አትፈልጉም ማለት ነው። ይሄ ነው አሁን ነው የምናገረው በእውነት ቢሆን ማለት ነው። ሲቀጥል ደግሞ ራሱን ነው ሄዶ መናገር ያለበት እንጂ እናንተ የሚን ቤት ናችሁ? አረ በጌታ በእውነት ሩታ አብርሃም ህይወቱን መኖር ካልቻለ፣ አንቺ እውነትሽ ነው የመረጥሽው፣ እውነትሽ ነው ልጅሽን እያሳደግሽ ብቻሽን መኖር ይሻልሻል ማለት ነው። ልክ አብርሃም ከወጡ ከሁን በኋላ አይጸጽትሽም። ምን የሚያደርግ አይጸጽትሽ፣ የማትናደጅ ምናምን። ከዚህ በፊት እያደረገ አይደለም እስክትወልጅ። እናንተ እኮ ሩም ውስጥ ሌላ ሴት ጠብቃችሁ እሷን እርጉዝ ሴት እዛ ወርቃ ብትቀሬስ ብላችሁ አላሰባችሁ። ሰዎች እኮ ናችሁ እግዚአብሔርን እናንተ ማለት ነው። እሷ ግን ፈጣሪ ጠብቆት ሁለት ለምሴ ማድረግ ካሁን በኋላ ልጇን ማሳደግ መኖሩ ነው እንጂ ከእናንተ ጋር መጫማለቅ ዳልባት እንዴ! ሰብስክራይብ እያደርጋቸው አበረታቶኝ እና ለደነዞች ናቸው።